ችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላምታችን ይድረሳችሁ። ከሰሞኑ በአርበኛ ሻለቃ ጌትነት መሳፍንት በአርበኛ መሳፍንት ተስፉ ልጅ መስዋዕትነት የአማራ ፋኖ ብሔራዊ ሀይል አባት አርበኞች ምክር ቤት አባል አርበኛ ኮማንደር አረጋ አለባቸው፣ አርበኛ ሰፈር መለሰ አርበኛ ደስታው ደመላሽ በቀጥታ የስልክ መስመራችን ላይ ተገኝተው በአርበኛ ሻለቃ ጌትነት መሳፍንት መስዋዕትነት የተሰማቸውን የሀዘን ስሜት ሊያጋሩን፣ እንዲሁም በሌሎች ወቅታዊ ጉዳዮች ላይ ማብራሪያና ምላሽ ሊሰጡን በቀጥታ የስልክ መስመራችን ላይ ይገኛሉ። ጤና ይስጥልኝ አርበኞቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ደህና ነን፣ ደህና ነን። መልካም ከአርበኛ ኮማንደር አረጋ አለባቸው ጀምራለው። አርበኛ ኮማንደር አረጋ አለባቸው አማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል፣ ምክትል ሰብሳቢ። እንደሚታወቀው እንግዲህ ከሰሞኑ ሻለቃ ጌትነት መሳፍንት መስዋዕትነትን ከፍሏል። ላለፉት ሁለት አመታት ከፍተኛ ተጋድሎ በማድረግ ጦሩ በመምራት በፊት አውራሪነት የብልጽግናውን ጥምር ጦር አይቀጡ ቅጣት እየቀጣ ጀግና የጀግና ልጅ ነው። ከሰሞኑ እንግዲህ አርበኛ ሻለቃ ጌትነት መሳፍንት መሰዋቱ ብዙዎችን ልብ ሰብሯል። እናንተስ እየተሰማችሁ ስሜት ምን ይመስላል? አርበኛ ኮማንደር አረጋ አለባቸው፣ አመሰግናለሁ። እድሉ ከተሰጠኝ እንግዲህ ሻለቃ አርበኛ ጌትነት መሳፍንት በዘመኑ ሲወለድ ከአባቱ ጋር በአርበኝነት የቀጠለና ትምህርት ቤት ያልገባ አጠቃላይ መሳሪያንና ትጥቅን አንግቦ ስለ አማራ ሕዝብ ሲዋደቅ የቆየ በተለያዩ አውደ ውጊያዎች ላይ አባቱ ታፍኖ አጠቃላይ ከፍተኛ በድሽቃ በሞርተር፣ በከባድ መሳሪያ፣ በመድፍ ሲታገሉት አርበኛ መሳፍንትን ልጁ ከጎኑ ሆኖ ታግሎ በዚህ አራት አምስት ዓመት ውስጥ ቆስሎ ቁስሉን አሳክመን አገግመን ጭራሽ ከትግሎ ወደኋላ ሳይል ከአባቱ ጎን በመሰለፍ የአባትን አርበኝነት በመውረስ የአማራን መከራና ስቃይ በመቀበልና ነፃነትን ለማወጅ ሲታገል የቆየ በመሆኑ በሁለተኛ ወገንም ደባርቅ ዘወን ላይ እንዲሁም በመከላከያ ሰራዊት ላይ ተከቦ የቆሰለና መከላከያን መትቶ ድል አድርጎ ወጥቶ ያንቁ ስል እንኳ በውል ሳያገግም ዛሬ ግን በግለሰብ ተላላኪዎችና ፋኖ መሳዮች ትልቅ ውርደትን ለማላበስ አርበኛ መሳፍንትን አንገት ለማስደፋት፣ የአማራ ህዝብን አንገት ለማስደፋት የአማራ ህዝብ ከፍተኛ ነባር አርበኞቹ ሁሉ እየታገልነሰ ልጆቻችን ልጅ አስተምረን ትዳር ሳናሲስ ለሀያ አመት ለሰላሳ አመት ትግሉን ይዘን እዚህ ያደረስነችን ጀግኖችና አርበኞች ለማዋረድ የተሰነደ ሴራ መሆኑ ይታወቃል። ስለሆነም አርበኛ ጌትነት መሳፍንት ታግሏል። ብዙ ዋጋ ከፍሏል። ድል አሳይቷል። መርህ አሳይቷል። ብሎክ አሳይቷል። የአማራ ፋኖ ብሔራዊ ጠንካራውን ድርጅት እንዲመሰረት አድርጓል። እንዲሁም በሰሜን አምባራስ ክፍለ ጦር መስርቶ እሱም አንዱን ቀጠና ይዞ ሲታገል ቆይቷል። ከጓደኛው ከማንኛውም ከዛም ጋር ተግባብቶ የትግልን መርክና ማንነትንና እምነትንና ታጋይነትን ቆራጥነትንና ጀግንነትን ተኩስንና ነፍጠኝነትን ያሰለጠነ ጀግና በመሆኑ ቢሞት አይቆረቁረንም። ዳይሞት ደግሞ ይህን ድል ግቡ ላይ አድርሰው ቢሮ ላይ ቢመራ ደስ ይለን ነበር። ለነገር ግን ታጋይ ተካሄሎቹ ወንድሞቹ፣ ጓደኞቹ የአማራ ፋኖ ብሔራዊ አይድ የሚታገለው ሁሉ ትግሉን እንደሚያስቀጥል አንዘነጋም። አባታችን፣ ወንድማችን፣ አጋራችን፣ ነባራችን፣ ታጋያችን አርበኛ መሳፍንት ባደረሰበት አዘን እኛም የበለጠ የልብ ስብራት ደርሶብናል። እግዚአብሔር ደግሞ አርበኛ ጌትነት መሳፍንትን ነብሱን በገነት ያኑርልን። የታገለበት አላማ ተሳክቶ ጓደኞቹና ታጋይ አርበኞቹ ሁሉ ወንበር ይዘው የምንዘከርበት ጊዜ ያበድረን። አመሰግናለሁ። እጅግ አድርገን እናመሰግናለን። አርበኛ ኮማንደር አረጋ አለባቸው የአማራ ፋኖ ብሔራ ኃይል አባት አርበኞች ምክር ቤት አባልና ምክትል ሰብሳቢ። ወደ አርበኛ ሰፈር መለሰ መለሳለው። አርበኛ ሰፈር መለሰ የአማራ ፋኖ ብሔራ ኃይል የአባት አርበኞች ምክር ቤት አባል። እንደሚታወቀው እንግዲህ ኮማንደር አረጋ አለባቸው እንደገለጸው ሻለቃ ጌትነት መሳፍንት ላለፉት ሁለት አመታት ከፍተኛ ተጋድሎ በማድረግ ለአማራ ህዝብ ትልቅ ውለታ ውሏል። ይህ ጀግና በሰሞኑ በውስጥ በተሰራ በባንዳዎች መስዋዕትነትን ከፍሏል። በእርግጥ ጀግና ይሰዋል ትብሉ ይቀጥላል። አርበኛ አርበኛ ሰፈር መለሰም በአርበኛ ሻለቃ ጌትነት መሳፍንት የተሰማን የሀዘን ስሜት ለአድማጭ ተመልካቾቻችን ማጋራት ብችላለን። መልካም አመሰግናለሁ። ያው መግለጫውን ጓዶቻችን ከአሁን በፊትም የሰጡት ይመስለኛል፣ እነ ሻምበል መሰረት እኛን እንኳን ባንገኝ ቦታው ባያመቸን እና በአለን ችግር አኳያ ባንገኝ በጊዜው መግለጫ ሰጥተዋል። ነገር ግን ያው እኛም በተገኘንበት ሰዓት ብንሰጥ ተጨማሪ ያለንን ልብ ስብራት ለመግለጽ ያክል ነው። ሻለቃ እንዲያውም እኔ በቅርብ ቀን ሂጄ ተገናንተን አብረን የሰነበት ነው። ሳምንት አልሞላንም እንግዲህ ለዚህ ድርጊት ሲዳረግ አጅሬ ሂጄ ተገናንተን። ለዛውም አስመልክቼ የሄድኩት ይህ የእርስ በርስ አንዳንድ መጠፋፋት፣ መቀያየን ችግርን ለመፍታት ብዬ ሂጄ እሱ ጋር ነበር የሰነበትኩ። ሌሎቹን ለማግኘት ሞክሬ ነበር አላገኘሁም። እሱ ጋር ነው ተወያይቼ የተመለስ ጀግናችን ወጣቱ ጌትነት እርግጥ የእኛን ፈለግ ፈለግና የአባቱን ራዕይ ተከትሎ ሻለቃ ጌትነት ትግሉን የጀመረው ከህፃንነቱ በሁለት ሺህ ስምንት አካባቢ ነው። በለጋ እድሜው ነው እንግዲህ ይህን ትግል የተጠላቀለ እዛም በኋላ ያው የአባቱን ፈር በመከተል ከአባቱ ቀድሞ በመገኘት ጠላትን በማሳፈር እና ከወያኔ ጀምሮ እስከ ሸኔ ሲዋጋ የመጣ ሲዋደቅ የመጣ ጀግናችን ነው። ብዙ ጊዜ ቆስሏል። ብዙ መስዋዕት ከፍሎ ሲታገልና ሀገሩን ሲያሳፍር ነው የቆየ። ከዛም አልፎ ድሽካም ተኳሽ ነው። ሞርተርም ተኳሽ ነው። የመጣውን መሳሪያ በጣም ፋስት አስተሳሰብና ጭንቅላቱ ፋስት ስለሆነ የመጡትን መሳሪያዎች ወዲያውኑ ነው ልምምድ ወስዶ ወዲያው ከጠላት ላይ ነው የሚያውለው የነበር። ድሽቃም ተኳሽ ሞርተርም ተኳሽ ሁሉን ያገኘው ነው ያገኘውን መሳሪያ ተጠቅሞ ወዲያው ከጠላት ላይ ድል የሚያደርግበትና የሚያውለው የነበር ትልቅ ሞራል ያለውና ትልቅ ጀግናን ያጣ ነው። ይሄ ምናልባት እኔ ለአማራው ሕዝብ ወይም ለኢትዮጵያ ሕዝብ ወይም ደግሞ ባንዳዎች የሆኑ ተልእኮ ብር እየተሰጡ እኛን ለማጥፋት እኛን ገለው በዚህ በሸኔ ለመወደስ ትላንት በወያኔ ዛሬ በሸኔ ለመወደስ እና እንዲያው ስምና ታሪክ የሚመስላቸው ቂል ባንዳዎች እዚህ ጀምሮ እንዲያቆሙ አደራ ነው ምለው ይህ ነገር በሻለቃ ጌትነት ወይም በአርበኛ ባርበኛ ጌትነት ብቻ አይደለም፣ በእኔ ላይም በቅርብ ጊዜ ፊት ለፊት መከላከያ ገብቶ በጎን ገብቼ እሱን እመታለሁ በሚል መኩሪያው የሚባል ከዋልድባ ዙሪያ ተነስቶ መጥቶ ተልኮ ተቀብሎ ሶስት ሚሊየን ሊቀበል መረጃው እየደረሰ እያለ ቀጥታ መጥቶ በጎንዩሽ ጦርነት ከፍቶ ማን ነው ደመቀ ዘዋልድባ ብርጌድ የምትባል በድብ ጠለምት ተከዜ ክፍለ ጦር የሚመራ ወዲያው ጥቆማ በደረሰው መሰረት ጦርነት ከመከላከያ ጋር ፊት ለፊት ከመፋጠጡ አልፎ እሱም በጎን ገብቶ እሱን በማፍተን አራት ራሱን ገለውታል። ከማርኳል ብሬን እና ተናይፈር ሌላውም ክላሽ ህዛም እሱም ሁለት ምስኪን ገበሬዎች በዛው አካባቢ የተገኙ ንጹህ ደም አፍስሶ ሁለት ገበሬዎች ገሎ ነው የሞተውና እንዲህ አይነቱ በሁላችን እየተሰራጨ በሁላችን ለጥፋት እየተሰማሩ ብር እየተሰጡ ውስጣዊ በማይታወቅ ዘዴ እየተሰጡ እና ይህን ለመስራት ደግሞ ብዙ እየተዘጋጁ እንዳለ እናቃለን። ከፊት ለፊት ጠላት መሞት ከፊት ለፊት ተጠላት ጋር መዋጋት ምንም መስሎ አይታየንም። አሁንም እኔ ከሻለቃ ጌትነት ጋር ሰሞኑን አብሬ ሰምቼ ወደ ድብጠን፣ ጠለምት፣ ተከዜ ጦር ለመጨመር ወደዛ እየሄድኩ እያለ አንድ እንትን ነው መጥቶ የነበረው። አንድ ማን ነው እዝ ነው መጥቶ የነበረውና መጥቶ እንደትል እንደትል በስቶ በመምጣቱ ብዙ ቁስልና ብዙ ሞት ትርፍ አድርጎ ነው የተመለሰ እንጂ ፊት ለፊት የሚገጥመን ነው ጠላት ምንም አሸናፊ እንዳልሆነ እናውቀዋለን። እሺ፣ እጅግ አድርገን እናመሰግናለን አርበኛ ሰፈር መለሰን በአርበኛ ሻለቃ ጌትነት መሳፍንት መስዋዕትነት አርበኛ ደስታው ደመላሽ የተሰማህን የሀዘን ስሜት መግለጽ ትችላለህ። አርበኛ ደስታው ደመላሽ መቀጠል ትችላለህ። እሺ፣ አመሰግናለሁ ወንድማችን አርበኛ ጌትነት መሳፍንት ከአባቱ ከአርበኛ መሳፍንት ተስፉ ሲወለድ ጌትነት ሲወለድ ትምህርት ሳይማር ወደ ትዳር ሳይል የአባቱን ወኒ እና የአባቱን ታሪክ ተቀብሎ ለአገሩ ለአማራ ለጎንደር ትግሉን ከተወለደ ጀምሮ እስከዚችን ቀን እስከሚደርስ ድረስ ብዙ ታሪክ እያሳለፈ አርበኛ ነበር በትግሉ ውስጥ አንዳንድ ባንዶች የሌላ ተልኮ ያላቸው የብልጽግና ተልኮ ያላቸው የሌላ ነገር ተልኮ ያላቸው ወንድማችን ብቻ አይደለም፣ ወይም አባታችን አይደለም የጎዱት። በሙሉ አማራን እኛንም፣ ሌላውንም በጣም ልቡን ሰብረውታል። በጣም አዝነናል። እንደ አባት አርበኞች በጣም ያዘን ነው በጣም ታሪክ ያለው ልጅ አባቱን ተክቶ የሚሰራ ሀገሩን ተክቶ የሚሰራ በጣም ታሪክ ያለው አርበኛ ነበር። በጣም ነው ያዘን ነው። አባታችንም ልጆቹን ደከመኝ ሰለቸኝ ሳይል በበረሃ በጦርነት መከረውን እያየ እየተከበበ እየሰበረ እየወጣ ለአማራ ሲል በድካም ያሳደገውን ልጁን በባንዳ በተልኮ አስፈጻሚ ሊቀጥፉበት ይችለዋል። አባታችንን ከዚህ በላይ እኛ ሀዘናችን ከዚህ ከዚህ በላይ ነው ያዘንነው። አሁንም የአማራ ወጣት አባታችን ለአርበኛ መሳፍንት ሁሉም ልጁ ነው፣ ሁሉም ልጁ ነው። አባታችን በክብር ነው የምናየው። ከዚህ በላይ እናከብረዋለን። ለሱ ሁሉም አማራ ሁሉም አማራ ከየትነት በላይ በአባታችን ክብር እንዲሰጥ በአባታችን ሌላ ሌላ እንዲያስደስተው ትጉሉን ጋር እንዲያዘ እንዲያደርስለት የልጁን ትእዛዝ የልጁን ድካም አይቶ ሁሉም አማራ የአባታችን ፍቃድ ለማድረስ ሁሉም አማራ ከአባታችን ጎን እንዲሆን በግል የጥርሚን አስተላልፋለሁ እጨርሳለሁ። ይህዬ እጅግ አድርገን እናመሰግናለን። አርበኛ ደስታው ደመላሽ፣ በእርግጥ አርበኛ ሻለቃ ጌትነት መሳፍንት ለአማራ ህዝብ ህልውና ሲል ተሰውቷል። አባቱም አርበኛ መሳፍንት ተስፎ እንግዲህ ላለፉት ሀያ ሰባት ሰላሳ ዓመታት ከፍተኛ ትግል እያደረገ ከዘመነ ወያኔ እስከ ዘመነ ብልጽግና ድረስ ለአማራ ህዝብ ሲል ራሱን እስከ ልጆቹ አሳልፎ የሰጠ ጀግና ነው። በእርግጥ አርበኛ ሻለቃ ጌትነት መሳፍንት የአርበኛ መሳፍን ተስፉ ልጅ ብቻ አይደለም፤ እንዲሁ የአርበኛ መሳፍንት ተስፉ ልጅም አርበኛ ጌትነት ብቻ አይደለም። ሙሉ የአማራ ፋኖ የአርበኛ መሳፍን ተስፉ ልጅ ነው። አርበኛ መሳፍን ተስፉ የፋኖነት ምልክት፣ የአርበኝነት ምልክት፣ ሁሉም ፋኖ የአርበኛ መሳፍን ተስፉ ልጅ መሆኑን ሁሉም የሚያውቀው ሀቅ ነው። እንግዲህ አርበኛ መሳፍን ተስፉ አማራ ህዝብ ሲል እስከ ልጆቹ እስከ ቤተሰቡ ራሱንም ጭምር አሳልፎ የሰጠ ታጋይ ነው። ግሎባል ፋኖ ሚዲያም በአርበኛ ጌትነት መሳፍንት መስዋዕትነት እጅጉን አዝኗል። ለአርበኛ መሳፍንት ተስፉና ቤተሰቦችም ግሎባል ፋኖ ሚዲያ መጽናናትን ይመኛል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በአርበኛ ሻለቃ ጌትነት መሳፍንት መስዋዕትነት ሀዘናቸውን በኔትወርክ ምክንያት ያልገለጹ የአባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ፣ አርበኛ ኮማንደር አረጋ አለባቸው እንዲሁም አርበኛ ደስታዉ ደመላሽ በዛሬው ዕለት በአርበኛ ጌትነት መሳፍንት መስዋዕትነት ሀዘናቸውን ገልጸዋል። ግሎባል ፋኖ ሚዲያም አባት አርበኞችን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።